ሰላም ሰላም ክብራትና ክብራን ተመልካቾቼ ዛሬ በአዲስ ስራ መጥቻ ያለሁኝ። ዛሬ ደግሞ ወደ አለም ገና 3500 ዶሮዎችን ነው ይዘን የምንሄደው ሁለት ሺዎቹን ዶሮዎች በአንድ ሼድ፣ አንድ ሺ አምስት መቶዎቹን ደግሞ እዛው አጠገባለ አንድ ሼድ ላይ እናስረክባለን፣ እናቋቁማለን። ሙሉ መረጃውን እንዲደርሳችሁ ይህን ቪዲዮ ብትከታተሉ በጣም ትማሩበታላችሁ ብዬ አስባለሁ። በተለይ እዚህ ሼድ ላይ የተሰሩ ሁለትና ሶስት ጥፋቶች አሉ ከዚህ ቀደምም እነዛን ጥፋቶች እንድንማርባቸው ያንን ስህተት እንዳንደግም እርስ በርስ ተማምረንበት ነበረ። አሁን ደግሞ በሌላ አዳዲስ ሶስት ጥፋቶች መጥቻለሁኝ እሱን ደግሞ ብትመለከቱት እና ነገ ከነጎዲያ ለምትሰሩት ስራ ጥሩ ግብአት ይሆናችኋል ብዬ አስባለሁኝ። እንግዲህ ስለ ሁለት ሺህ ዶሮዎች የተወሰኑ ማብራሪያዎችን ልስጣችሁ። ለምሳሌ ጀማሪ ከሆናችሁ ወይም ደግሞ ለመጀመር ሂደት ላይ ከገባችሁ ሁለት ሺህ ዶሮዎችን ለማርባት የሚፈልግ አንድ ዶሮ አርቢ ሁለት ሰራተኞችን ይፈልጋል። ይሄ ማለት ደግሞ መኖን በተመለከተ 9600 ኪሎ በአጠቃላይ እነዚህ ዶሮዎች እንቁላል ምርት ላይ እስኪገቡላችሁ ድረስ 9600 ኪሎ መኖ አጠቃቀም አላቸው። ያ ማለት 96 ኩንታል ለማለት ነው። ከዚህ በተጨማሪ እንደ ቤቱ ቢለያይም እንደ ቤቱ ቢለያይም ጉዝጓዝ ያስፈልጋቸዋል። ከ15 እስከ 19 ኩንታል ጉዝጓዝ ያስፈልጋቸዋል። ወይም ደግሞ በአጠቃላይ እስከ 16 የሚሆን ቦንዳ ጭድ ይፈልግባቸዋል ማለት ነው። ስለዚህ የነዚህ ጉዳዮች ማዘጋጀት አስፈላጊ ነው። በተለይ ሁለት ሺህ ዶሮዎችን ለማስገባት ፍላጎት ያላችሁ ዶሮ አርቢዎች እነዚህ እንደ ጥሩ ግብአት መውሰድ ትችላላችሁ። ዛሬ 3500 ዶሮዎችን አለም ገና ይዘን እንሄዳለን። እንደነገርኳችሁ ሁለት ሺዎቹን በአንድ ሼድ፣ 1500ዎቹን ደግሞ በአንድ ሼድ። ሁለቱም ግን የተዘጋጁበት የዝግጅታቸው መጠን የተለያየ ነው። አንደኛው ጋር የሆነ ነገር የጎደለ ነበረ፣ አንደኛው ጋር የሆነ ነገር የተሟላ ነበረ። ስለዚህ ከሁለቱም ሼዶች የምንማራቸው ብዙ ነገሮች አሉ። አብራችን ከቆያችሁ ብዙ ስለዚህ ስለማስረከባችን ስለማቋቋማችን ብቻ አይደለም ማነሳው ነገር ግን ዶሮችን በምናስረክብበት ሂደት ላይ እያንዳንዱን ስህተቶችን እያረምን እርስ በርስ እየተማማርን እንድንሄድ ሳይንሳዊ የሆኑ ነገሮችን ማነሳላችኋለሁ። በተለይ ዶሮ እርባታን በምታዘጋጁበት ሰዓት ሁሉም ነገር ስታንዳርድ አለው ወይም ደግሞ ለዶሮች እጅግ ተስማሚ ናቸው ተብሎ በብዙ ጥናት የተረጋገጡ ሳይንሳዊ መንገዶች አሉ። እነዛን ሳይንሳዊ መንገዶችን የተጠቀሙባቸው በጣም ጥቅም ያገኙባቸው ናቸው። ለውጥ፣ የሚታይ ለውጥ፣ መሬት ላይ የወረደ ለውጥ የማይባቸው ናቸው። ስለዚህ እነሱንም ጨምሬ እነግራችኋለሁ ማለት ነው። ስለዚህ እነዚህን ጉዳዮች አብረን የምንከታተል ነው የሚሆነው። የእኛን ምርትና አገልግሎት የምትፈልጉ ካላችሁ በምትመለከቱ መልኩ ቪአይፒ ስልጠናዎችን በተመቻችሁ ጊዜ መውሰድ ትችላላችሁ። በግሩፕም ለሶስት ተከታታይ ቀናት ስልጠናዎችን መውታችሁ መውሰድ ትችላላችሁ። ብዙዎች የተለወጡበት ብዙዎች ያደነቁት አይነት ስልጠና እየሰጠን የምንገኘው። በአጠቃላይ ግን የማማከር ስራ እንሰራለን። የማቋቋም ስራ እዚህ ውስጥ የሚካተቱ ወይም ደግሞ እኛ ስናቋቁማችሁ አብረን የምናካተታቸው ፓኬጆች አሉ። የቤት ኪራይ፣ ክትትል፣ ጽዳት፣ ኬሚካል ርጭት። ከዚህ በተጨማሪ ደግሞ ለዶሮ እርባታ የሚያስፈልጉ ከ12 በላይ ግብአቶችን አካተን ይዘን እንመጣለን፣ በነፃ ትራንስፖርት። ከዚህ በተጨማሪ ለሶስት ተከታታይ ቀናት ስልጠናዎችን እንሰጣለን። ቪአይፒ ስልጠና አለን፣ የማስተዳደር ስራ አለን። እንዲሁም ደግሞ የማደራጀት ስራ አለ። ኪሳራ ውስጥ የገቡ እርባታዎችን ወደ ትርፍ እንዲመጡ ስራዎችን እንሰራለን። ከዚህ በተጨማሪ ደግሞ ሰራተኛ ማሰልጠንና ሰራተኛ መቅጠር አለ። የገበያ ትስስር ራሳችን ለሰጠናቸው ዶሮዎች የገበያ ትስስሩን ራሳችንን የምናመቻቸው እንዲሁም ደግሞ የክትባት የመንቁር እንዲሁም ደግሞ የቤት ለቤት የዶሮችን ክትትል ስራ በጣም ጥርሳችንን የሚያቀልበት ነው ማለት ይቻላል። ሁሌም እንደምላችሁ ማለት ነው፣ ዶሮ እርባታ አንፈልጋችሁ እኛ ጋር የምታጡት አንዳችም ነገር የለም። መታችሁ ጎብኙን። በመጎብኘት አይን ውስጥ በሚገባና መሬት ላይ በወረደ ነገር ታዩን አላችሁ ማለት ነው። ስለዚህ አድራሻችን ዱከም ነው። እዛው ትራ በታክሲ መመጡ ካላችሁ ለትራንስፖርቴሽን በጣም ቀላል ነው። መናኸሪያ አጠገብ የሚገኝ ነው። ብሉናይል ህንፃ ይባላል። ሁለተኛ ፎቅ ላይ ነው የምትመጡት። ከዚህ በተጨማሪ ታዲያ በረጎል ተሽከርካሪ የምትመጡ ካላችሁ መናኸሪያ ወይም ደግሞ ብሉናይል ህንፃ ብላችሁ ብትጠይቁ እዛው ከተማ ውስጥ ነው፣ በጣም ቅርብ ነው። ዱከም ከተማ ከገባችሁ በኋላ የምታገኙት ይሆናል ማለት ነው። ስለዚህ ቀጥታ ወደ መጣውበት መረጃ ልለፍላችሁ። ዛሬ የማደረሳቸው አለም ገና የማደረሳቸው ዶሮች እነዚህ 3500ዎቹ የፉል ፓኬጅ ተጠቃሚዎች ናቸው እነዚህ። ስለዚህ ሁሉንም ግባቶችን ይዘንላቸው ይደናል። ከዚህ በተጨማሪ ታዲያ እዚህ ፓኬጅ የምንላቸው ላይ ብዙ ሰዎች እንደ ቢዝነስ ስለምታስቡት ወይም ደግሞ እንደ ቢዝነስ አድርጋችሁ ስለምትቆጥሩት አንድ ማስተካከያ ሰጣችኋለሁኝ። እና ደግሞ በተለይ ዶሮ አርቢዎችም ደግሞ ከዚህ ስህተት በተለይ ፓኬጁን ፓኬጁ ውድ ነው ከማለት አንጻር ወይም ደግሞ እኛ ራሳችን እናሟላለን ከሚለው አንጻር የተፈጸመ ስህተት አለ። እዚህ ዶሮ ቤት ውስጥ ሁለቱም ሼዶቹ ላይ ማለት ነው። ስለዚህ እናንተ ትማሩበታላችሁ ማለት ነው። ከምን አንጻር ነው ስህተት የተፈጠረው? ምኑ ላይ ነው ስህተቱ የሚለውን ደግሞ ስንደርስበት እዛው ቤቱን ሳስተካክል አሳያችኋለሁ ማለት ነው። በዚህ መልኩ ፓኬጆችን ጭነን መኖ ራሱ አጠቃላይ ኦርደራችን ወደ 98 ኩንታል አካባቢ ነው፣ 9800 ኪሎ ገደማ ነው። በአጠቃላይ ጉዟችንን ጀምረናል። እንግዲህ በምንጭንበት ሰዓት ልዩ ጥንቃቄ እንደምናደርግ በቪዲዮ እያያችሁ ነው ያላችሁት እና ያው ለራሳችንም ኪሳራ እንዳይደርስብን ኃላፊነት ራሳችን ስለምንወስድ ኪሳራ እንዳይደርስብን በጣም በልዩ ጥንቃቄ ዶሮዎችም ደግሞ ከተራገፉ በኋላ ብዙ ጊዜ ዶሮችን ካስገባን በኋላ ብዙ ትሪት አይደረጉም። ያው ባለበት ትቀጥላላችሁ። አብዛኛው ሰው የሚሰራው እንደዛ ነው። እኔም ከዚህ በፊት የምሰራው እንደዚህ ነው። ነገር ግን አሁን አሁን እየተረዳው የመጣሁት ነገር ምንድነው፣ ዶሮዎች ከተራገፉ በኋላ ልዩ የሆነ ትሪትመንት ቢደረግላቸው፣ ከዛ ስትረስ እንዲወጡ የምናደርጋቸው ከሆነ ኢቭን በሽታ እንኳን ቢኖርባቸው ያንን ተቋቁመው ማለፍ ይችላሉ ዶሮዎች። ያንን ተረድቻለሁ። ስለዚህ ደካማ የሆነ በተለይ ዶሮቹ የትራንስፖርቴሽን ስትረስ ይኖራል። ወይም ደግሞ ዶሮችን ሃንድል በምናደርግበት ሰዓት ሲጫኑ ሲወርዱ፣ እነዚህ አይነት ጉዳቶች አሉ። እነዚህን ጉዳቶች በአግባቡ ካላከምናቸው በስተቀር ተያይዞ ግን ወደ ኢንፌክሽን የመቀየር እድላቸው በጣም ሰፊ ነው። የተለያዩ በኢንፌክሽን አማካኝነት እነዚህ ባክቴሪያል ኢንፌክሽኖች ሊሆን ይችላሉ፣ እንዲሁም ደግሞ ፕሮቶዞዋል ሊሆን ይችላል፣ ቫይራል ሊሆን ይችላል። እነዚህ ሁሉም የመከሰት እድላቸው ቅርብ ይሆናል ማለት ነው። ለምን አንድ እንከን ይፈልጋሉ ዶሮች። ስለዚህ ያንን የምናክምበትን መንገድ በጣም በተለይ አሳያችኋለሁ። ውሃ አጠጣጥ ላይ የተለያዩ ቲፖችን ሰጣችኋለሁ። በተለይ ይህንን ስትረስ በምን አይነት መንገድ ትሪት እናደርገዋለን የሚለውን እናያለን። የእኛ ዶሮዎችን በምንጭንበት ሰዓት ባለው በጣም ሞቃት ነበረኝ። አካባቢ ላይ በጣም ፍራቻ ነበረኝ ዘግተን ስለወጣን። ለምን ሶስት ሺህ አምስት መቶዎች ናቸው በልዩ ጥንቃቄ በልዩ ቆጠራም ስላለ ትንሽ አቆይቶ ነበር። ነገር ግን ወደዚህ አካባቢ ወደ አለም ገና ስመጣ ወይም ደግሞ አጠቃላይ ሸገር ሲቲ ከገባን በኋላ ባለው ሙሉ በሙሉ ቀዝቃዛማና ደመናማ የሚባል ነበር። በጣም የተረጋጋ አየር ነበር። በጣም ደስ የሚያሰኝ ነው። ይህም ደግሞ ሂት ስትረሱን ይቀንስላቸዋል። ሞርታሊቲ ዜሮ ይሆናል፣ ሞርቢዲቲም ዜሮ ይሆናል። ስለዚህ ከዚህ ጋር ተያይዞ ዶሮቻችሁ በዚያንም መንገድ መያዝ አስፈላጊ ነው። ያው በቪዲዮ እየተመለከታችሁትን ያላችሁት እርባታው እንደዚህ ነበር አድርገው ያዘጋጁት ሰልጣኞቻችን ናቸው። እነዚህም የ84ኛ ዙድ ሰልጣኞቻችን ናቸው። እንግዲህ ስልጠናውን እየወሰዱ ቤታቸውን እያስተካከሉ ነበረ ማለት ነው። እዚህ ጋር ይማራሉ። እዛ ጋር ጎን ለ ደግሞ ቤቱን እያስተካከሉ ነበረ። ሼዶች ናቸው እነዚህ። በአጠቃላይ እነዚህ ሼዶች እንግዲህ ሁለተኛው ሼድ ይሄኛው ነው። የመጀመሪያው ሼድ ቅድሚያ ያያችሁት ነው። አሁን ደግሞ ሁለተኛውን ሼድ በዚህ መልኩ ተዘጋጅቷል ማለት ነው። ለሁለቱም እንግዲህ ይሄኛው መመገቢያ አልተካተተለትም። ቅድም ያያችሁት መመገቢያ ላይ አሁንም ስህተት ተፈጥሯል። ቅድም እንዳልኳችሁ እንግዲህ መመገቢያ ቅናሽ አገኘም ብለው ነው አርቢዎቹ የገዙትና ልዩ የሚባል ስህተት ነው። ያም ማለት ምናልባት ኪሳራ ውስጥ እንድትገቡ ያደርጋችኋል ማለት ነው። ስለዚህ የምትጠቀሙበትን እያንዳንዱ አንደኛ እቃው ስለተመሳሰለ ብቻ አይደለም ጥንቃቄ ማድረግ መቻል አለባችሁ። እቃው ስለተመሳሰለ ወይም ተመሳይ ከለር ስላለው ተመሳይ ዲዛይን ስላለው አይደለም፣ ምን ያክል ጊዜ ያስጠቀመኛል የሚለው። ብዙ ዶሮ አርቢዎች እንግዲህ መመገቢያዎችን ከተለያዩ ቦታ እያመጡ እንደገና የሚሰበርበትና አገልግሎት ጊዜው የሚያበቃበት ጊዜ አለ። ስለዚህ ረጅም ጊዜ እንዲያገለግላችሁ የእቃዎቹ ጥራት ላይ ፎከስ ማድረግ መቻል አለባችሁ። እና አርቢው ነገ እንዳይተቸን ነገ ተጠያቂነት እንዳይኖር ከዚህ በተጨማሪ ደግሞ ነገ የተሻለ ስራ እንዲሰራ ዶሮ አርቢው ጥሩ የሆኑ ኳሊቲ የሆኑ ነገሮችን እናቀርባለን ማለት ነው። ስለዚህ እንዳትሸወዱ ለማለት ያክል ነው። እነዚህ እንግዲህ ምን እንደሚያደርጉ አላወቅኩም። እስካሁን ምን አይነት ለምን ብዙ አይነት ጉዳቶች ያሉት ፊደር ነው። ይሄኛው ፍሮም ፊደር ነው፣ ተመሳይ ነው። ነገር ግን ደግሞ እንደዚህ አይነት ፊደሮች ፈጽሞ የማይመከሩ ናቸው። ጊዜው ወቅቱን ያልጠበቁ ናቸው። ድሮ እኛ የተጠቀምንባቸው ናቸው። አሁን ግን እነዚህ መጠቀም በጣም ጉዳት አለው። ስለዚህ ኬሚካል ርጭት በዚህ መልኩ አድርገናል። ከዚህ ቀደም አንድ ዙር ኬሚካል ርጭት ተደርጎለት ነበረ። እኛ ደግሞ ጉዝጓዙንም ጭምር እንዲሁም ደግሞ እኔ ግድግዳውንም ጭምር ነበረ ኬሚካል ርጭት ያደረግኩላቸውና ኬሚካል ርጭት ጥንቃቄ ማድረግ መቻል አለባችሁ። እርባታው ከዚህ ቀደም ወይም ደግሞ ቤቱ ከዚህ ቀደም እርባታ ተሰርቶበት ከነበረ ወይም ደግሞ አዲስ ቤትም ከሆነ የምትረጩት ኬሚካሎች በጣም የተለያዩ ናቸው። በአጭር ጊዜ ዶሮዎች ለማስገባት ስትፈልጉና ና ዘግይታችሁ ዶሮቻችሁን ለማስገባት ስትፈልጉ የምትጠቀሟቸው ኬሚካሎች በጣም የተለያዩ ናቸው። ዳውንታይም ይፈልጋሉ። ለምሳሌ ዳውንታይም የምንላቸው ኬሚካል ርጭት ከተደረገ በኋላ ምን ያክል ጊዜ ቤቱ ተዘግቶ መቆየት መቻል አለበት? ለማናፈስ ምን ያክል ቀናቶች ይፈልጋሉ? የሰዓታት ጊዜ ብቻ የሚፈልጉ ደግሞ ኬሚካሎች አሉ። በሰዓታት ጊዜ ብቻ ዶሮቻችሁን ኬሚካል ረጭታችሁ የምታስገቡበትም ኬሚካሎች አሉ። ስለዚህ ኬሚካሎ ኬሚካሎችን መለየት በጣም ዋነኛ አስፈላጊ የሚባል ነው። ቶክሲክ ናቸው ለዶሮዎች ቶክሲክ የሆኑ ኬሚካሎች አሉ። እነዛ ዶሮቻችሁ እንዳያጣቁባቸውና ከፍተኛ ሞት እንዳይፈጠር በተለይ ከእቃ ንክኪ ጋር ተያይዞ እንዲሁም ደግሞ ከጉዝጓዝ ጋር ተያይዞ እነዚህ እነዚህ ጉዳዮች ዶሮቻችሁ ሊጎዱ ይችላሉና ከዚህ ቀደም እንግዲህ ዶሮቻችንን የዶሮ ቤቱን አንድ ዙር ተረጭቶ ነበረ። አሁን ደግሞ ሁለተኛ ዙር ኬሚካል ርጨት እየተደረገለት ይገኛል ማለት ነው። ቀጣይ እንግዲህ ዶሮዎችን የማስገባቱ ስራን የሚከናወነው እዚህ ዶሮ እርባታ ላይ ስህተት ነው ብዬ የማስቀምጣቸው አንዱ ነግሬያችኋለሁኝ ሁለቱን ደግሞ ልንገራችሁ። የመጀመሪያው የማብራት አሰቃቀላችሁ ስህተት የሚባል ነበረ። የተጠቀሙትም ዋት በጣም ስህተት የሚባል ነበረ። እሱን ማስተካከያ አድርገንበታል። ለቤቱ የሚመጠን ላይት ኢንቴንሲቲ ያስፈልገዋል። እንዲሁም ደግሞ ከዚህ ከአሰቃቀሉ ጋር ተያይዞ ፖቶፔሬድ የምንለው ወይም ደግሞ ዴይሊንግዝ የምንለው አለ። እንዲሁም ደግሞ ኢንቴንሲቲ አለ። ስለዚህ የብርሃን መጠንና የብርሃን ርዝማኔን ሁለቱንም ያማከለ ሊሆን ይገባል ለዶሮቻችሁ። እነዚህ ዶሮዎች ለምርት ለመድረሳቸው በጣም ቅርብ ነው። በተወሰነ መልኩ ከሁለት ወር በላይ እነዚህ ዶሮዎች አይፈጅባቸውም። ስለዚህ እነዚህ ዶሮዎች በዚህ በሁለት ወር ጊዜ ውስጥ ዶሮ አርቢዎች ወደ ኪሳራ እንዲገቡ ከሚያደርጉ ነገሮች እኛ የምናውቃቸው እኛ ሁልጊዜ ምንገምታቸው በሽታ ነው አይደለም። በሽታ ሲገባ ነው ዶሮዎች ዶሮ እርባታ ኪሳራ ላይ ነው የሚባለው። ነገር ግን ዶሮ አርቢዎች ኢቭን አሁንም ድረስ የሚደወሉልኝ ስልኮች አብዛኛዎቹ ዶሮዎችን ከገዛም በኋላ እንቁላል ምርት አቆሙ፣ ወይም ደግሞ እንቁላል መጣል አቆሙ ሊሆን ይችላል፣ ወይም ደግሞ እንቁላል አልጀመሩልኝም። ይሄ ሙሉ በሙሉ ሙሉ በሙሉ እንግዲህ ብዙ ጊዜ የሚነሱ ጥያቄዎች ናቸው። ሙሉ በሙሉ አርቢውን የሚመለከት ነው። ሙሉ በሙሉ ማለት ይቻላል አንድ ዶሮ አርቢ እድሜዋ እንኳን ያልደረሰችን ዶሮ ወደ እንቁላል ምርት ማስገባት ይችላል። እድሜዋ የደረሰችንም ዶሮ ከእንቁላል እንቁላል እንዳትጥል ማድረግ ይችላል። ይሄ የአርቢው የራሱ አያያዝ ስህተት ነው። ሁለቱም አይመከሩም። በእድሜያቸው ወይም ደግሞ ይሄ ማቹሪቲ ሌቭል የምንለው ማቹሪቲ ኤጅ የምንለው ወይም ደግሞ ማቹሪቲ ዊክስ የምንላቸው አሉ ከአስራ ሰባተኛ ሳምንት ጀምሮ ፖይንት ኦፍ ሌይ የሚደርሱበት ዶሮዎች ወይም ደግሞ በቃ በጣም ክሪቲካል የሚባል ታይም ለዶሮች ከአስራ ሰባተኛ ሳምንት በኋላ ነው። በጣም ወሳኝ አርቢው ከስራቸው እንዳይጠፋ የሚያስፈልገው ከአስራ ሰባተኛ ሳምንት ጀምሮ ነው። ከዛ በፊትም በእርግጥ ያስፈልጋል፣ ነገር ግን በጣም በጣም ክሪቲካል ነው። በጣም ወሳኝ የሚባለው ሰዓት ምን አይነት ሰዓት ነው ካላችሁ ዶሮቻችሁ ምርት በሚጀምሩበት ወይም በአስራ ሰባተኛ ሳምንት ጀምሮ ከአራት ወር ብላችሁ ከአራት ወር ጀምሮ ባለው መያዝ ትችላላችሁ። ከአራት ወር ጀምሮ ባለው እያንዳንዱ ቀናት ዶሮች እናንተን የሚፈልጉበት ጊዜ ነው ማለት ነው። ስለዚህ እናንተ ለዶሮቻችሁ ታስፈልጋላችሁ። ይህንን ከግምት ውስጥ ማስገባት አስፈላጊ ነው። ስለዚህ አርቢው ጥሩ በአጭር ጊዜው ውስጥ ወደ ፒክ ሲዝን ወይም ደግሞ ፒክ ፕሮዳክሽን ላይ እንዲተኮሱ ማድረግ ይችላል። የራሱ ጥረት ነው። እንዲሁም ደግሞ ዶሮዎቹ እንኳን መጣል እድሜያቸው ቢደርስ ቀስ ብሎ በጣም ይሄ ዝቅተኛ የሚባል የእንቁላል ምርት ጭማሪ እንዲኖራቸው ማድረግም የራሱ የሆነ ድካም ነው ማለት ነው። ወይም ደግሞ ስንፍና እንበለው አለማወቅ እንበለው። ስለዚህ እነዚህ ሁሉ አርቢዎችን የሚወስኑ ናቸው ማለት ነው። እኔ ጋር ከሚመጡ ወይም ደግሞ ከሚወስዱ ዶሮ አርቢዎች ሁለቱም ስላሉ ብዬ ነው። እናንተ ዶሮዎችን ስለወሰዳችሁ ብቻ በጣም ስኬታማ ዶሮ አርቢ አትሆኑም። እናንተ ታስፈልጋላችሁ ወይም ደግሞ እናንተ የእናንተ ጥረት ያስፈልጋል። ስለዚህ እንዳልኳችሁ ነው። ጎበዝ የሚባሉ ዶሮ አርቢዎች ቀድሞው ዶሮቻቸውን ወደ ፕሮዳክሽን ሲከቷቸው ይታያል። በጣም ደግሞ ቸልተኛ የሆኑ ስራውን ወይ አያውቁት ይሆናል ወይ ትኩረት አይሰጡ ይሆናል። ነገር ግን ዶሮዎቹ ስድስት ወርም ሰባት ወርም ገብተው ዶሮቻችሁ ላይ ጠሉ ይችላሉ። ስለዚህ እነዚህ አይነት ጉዳዮች በጣም የሚጠቀሱ ናቸው ማለት ነው። አንድ ታሪክ አለኝ በ በሚቀጥለው አንድ ታሪክ አጫውታችኋለሁ። ይሄንን ወደ እናንተ እማደርስ ነው የሚሆነው አንድ ከዚህ ጋር ተያይዞ አንድ ታሪክ አለ በቅርቡ የገጠመኝ ማለት ነው። ይሄ በጣም ትማሩበታላችሁ። በጣም እኔንም ስላስተማረኝ እናንተን በደንብ ያስተምራችኋል ብዬ አስባለሁ። በተለይ ከዚህ ቀደም ዶሮ እርባታን ሰርታችሁ የማታውቁ ካላችሁ በጣም አብዛኛው ይሄ ነገር ይመለከታችኋል ብዬ አስባለሁኝ። ስለዚህ እነዚህ ጉዳዮች ከግምት ውስጥ መግባት ያለባቸው ናቸው። ጀማሪ ዶሮ አርቢዎች ምን አይነት እቃዎችን ለጊዜው ማዘጋጀት አለባቸው? ለምሳሌ በጣም መሰረታዊ የሚባሉ እቃዎችን ልንገራችሁ። የመጀመሪያው ውሃ ማጠራቀሚያ ሮቶችን ማዘጋጀት ይኖርባቸዋል። በዶሮዎቻችሁ ልክ ዶሮዎቻችሁ በምን ያክል በቀን ምን ያክል ኤሜል ይጠጣሉ፣ ምን ያክል ሊትር ይጠጣሉ፣ ለመንጋው ለፍሎኩ ማለት ነው። ስለዚህ እነዛ ዶሮዎች ለተከታታይ ምን ያክል ቀናት የሚሆን ሮቶ ማዘጋጀት ወይም ደግሞ ውሃ መያዝ የሚችል ሮቶ ማዘጋጀት አለባቸው የሚለውን ከግምቱ ማስገባት አስፈላጊ ነው። ጉዝጓዝ ቅድም አውርተናል። እንዲሁም ደግሞ አምፖል፣ ባልዲ፣ የእንቁላል ትሪ፣ ቫይታሚን፣ መዝገብ፣ ቦቲ፣ ቱታ፣ መጠጫና መመገቢያ ማዘጋጀት አለባቸው። ይሄ ሁሉ ግን እኛ በምንሰጣቸው ፓኬጆች ውስጥ እየተጠቃለሉ ናቸው። እነዚህ እንደውም ትንሽ ናቸው። የነገርኳችሁ ቫይታሚኖችን፣ መድኃኒቶችን፣ አንቲቢዮቲኮችን እርባታ ላይ ለምሳሌ ኢትዮጵያ ውስጥ የሚታወቁ በሽታዎች አሉ። ለዛ ፍቱን መፍትሄ የሚሆኑ ደረጃቸውን የጠበቁ መድኃኒቶችን እናቀርብላችኋለን። ስለዚህ የትም መሄድ አይጠበቅባችሁ ማለት ነው። ለእኛ አንድ ስልክ ብቻ ደውላችሁ ዶሮቻችሁ የሚያሳዩትን ምልክት ብቻ ነግራችን ነግራችሁን ለዛ ደግሞ መፍትሄ እጃችሁ ላይ መድኃኒት አለ፣ ያንን ወዲያው እንድትጠቀሙ እናደርጋለን ማለት በጣም ቀላል ነው። ክፍለ ሀገር አካባቢ ላይ የእንስሳ መድኃኒት አቅርቦት የማታገኙ ከሆነ ይሄ በጣም አስፈላጊ የሚባል ፓኬጅ ነው። በጣም አስፈላጊ የሚባል ጥቅም አግኝተንበት ሳይሆን ስራችንን በጣም ስለሚያቀል ማለት ነው። ለምን ዶሮ አርቢው መድኃኒቱን አላገኘምና መጠቀም ካልቻለ እኛን ነው መተቸት የሚጀምሩ ማለት ነው። የእናንተ ዶሮዎች ማለት ይጀምራል ማለት ነው። ስለዚህ ያ እንዳይፈጠር የእንስሳት እርባታ ላይ እንደዚያን ነገሮች እንዳሉ በጣም የሚታወቅ ነው በብዙዎች ዘንድ ሰምታችሁ ታውቁታላችሁ ብዬ አስባለሁ። እንደዚህ አይነት ቻሌንጆች የእንስሳት እርባታ በጣም ቻሌንጅ ነው። ዶሮ እርባታ በጣም ያስቸግራል የሚባልበትም ምክንያት ይሄ ነው። ስለዚህ ለዚህ ደግሞ መፍትሄው ምንድነው? ቀድሞ ዝግጅት ማድረግ ነው። አዲስ በጣም ከሰማይ የወረደ የሚባል አስደንጋጭ የሚባል ነገር እስካሁን ተፈጥሮ አያውቅም። እኔ ዶሮ እርባታ ላይ ከገባው ጀምሮ የነበሩ ነገሮች ግን ይደጋገማሉ። ለዛ ደግሞ መፍትሄውን እናቅበታለን ወይም ደግሞ ስራው ላይ ቆይተናል። ስለዚህ በዚህ መልኩ ዶሮቻችሁን መያዝ ያስችላል ማለት ነው። ሌላው እንግዲህ እንደ ስህተት ብዬ ያስቀመጥኩት ጉዳይ ምንድን ነው ለቬንቲሌሽን የሚጠቅሙን መስኮቶች ማነሳቸው አንድ። ሌላው ከማነሳቸው ውጭ ግን ሸራ አሰቃቀል የራሱ ለዶሮ እርባታ ተስማሚ የሚባል ሸራ አሰቃቀል አለ። ወጨፍ እንዳይገባባችሁ፣ ጨረር እንዳይገባባችሁ፣ ጥሩ የሚባል የአየር ዝውውር ወደ ውስጥ እንዲገባ ለማድረግ ሸራ የራሱ የሆነ አሰቃቀል አለ። እስካሁን እንግዲህ በምናደርጋቸው ስራዎች ውስጥ በምናስረክባቸው በምናቋቁማቸው ሂደቶች ውስጥ እያንዳንዱን ዶሮ አርቢ ሸራ አሰቃቀልም ጭምር ሰቅለን የምናሳየው ብዙ ጊዜ ገጥማችሁ ሊሆን ይችላል። ዶሮችን ስናስረክብ ሸራ ስሰራ አይታችሁ ሊሆን ይችላል። የራሱ የሆነ ሸራ አሰቃቀልም ዘዴ አለው ለዶሮ እርባታ ተብሎ የተዘጋጀ ማለት ነው። በቀላሉ መሰብሰብ የሚችል በቀላሉ መዘርጋት የሚችል በቀላሉ ወጨፍ መከላከል እንዲያስችል የአየር ዝውር የተሳለጠ እንዲያደርግ በጣም የተሳለጠ መንገድ መስራት ይችላላችሁ። ስለዚህ እነዚያን ነገሮች ያው ኦልሬዲ ተሰርተው ስለነበረ እንደ ኪሳራ ነው የሚቆጠረው። ያንን ስታስተካክሉት ያ ማለት ማቴሪያሉ ይበላሻል፣ ሸራው ይበላሻል። ስለዚህ ሌላ ሸራ እንዲገዙ ተናግሬ ነው የመጣሁት ማለት ነው። ስለዚህ እነዚህን ነገሮች መስተካከል መቻል አለባቸው ማለት ነው። ሌላው በጣም ስሎፒ የሆነ ፍሎር የምትጠቀሙ ከሆነ ወይም ደግሞ ወለሉ የተሞላበት መንገድ መሬቱ አቀማመጡ የተስተካከለ ካልሆነ ለድሪንከር የምታስቀምጧቸው ብሎኬቶች በውሃ ልክ መቀመጥ መቻል አለባቸው። ስኑ መጠን ማወቅ አስፈላጊ ነው። ምን ያክል ብሎኬት ለምን ያክል መጠጫ ያስፈልጋል፣ ምን ያክል ከፍታስ፣ ባለስንት ብሎኬት መጠቀም አለብን የሚለውን ብታውቁት በጣም መልካም ነው። እዚህኛው ላይ ብሎኬቱ በእርግጥ ስልጠናም ላይ ተነግሯቸዋል። ነገር ግን ደግሞ ቤቱ እኛ ሄደን ስላላየነው ስለነበረ በጣም ስሎፒ ነው፣ በጣም ተዳፋት የሚባል ነው። ለዛም ደግሞ ቤቱ ውስጥ ላይ የታችሁት ከሆነ ኩስን እንዳያንሸራተትበት ስልጠናው ላይ ያገኘው ጥቅም ነው። ይሄ ጉዝጓዙ እንዳይንሸራተት ወይም ደግሞ ቦታው አንዳንድ ጊዜ መላጣ እንዳይሆንበት እርከን ነገር ሰርቶለታል ማለት ነው። ስለዚህ ያ ደግሞ በጣም ጠቃሚ የሚባል ነው። ዶሮቻችሁ አዋዋላቸው ራሱ ወደ ዝቅተኛው ቦታ ስለሆነ ያ ቦታ በጣም አነስተኛ የሚባል ጉዝጓዝና ኩስ እንዲኖርበት ያደርጋል ማለት። ይህ ደግሞ ዶሮቻችሁ በቀላሉ የራሳቸውን ኩስ መልሰው እንዲመገቡ ያደርጋል፣ እርጥበታማ እንዲሆን ያደርጋል። ውሃ መደፋፋቱ ያስቸግራቸዋል ማለት። እነዚህ ጉዳዮች ከግምቱ መግባት ያሉባቸው ናቸው ማለት ነው። ስለዚህ የሸራ አደራረጋችሁን ብሎኬት አቀማመጣችሁን፣ መመገቢያና መጠጫ የትኛው ነው ብሎኬት የሚፈልገው፣ የትኛው ገመድ ይፈልጋል፣ የትኛው አይፈልግም የሚለው እንዲሁም ደግሞ ምን ያክል ሴንቲ ወደ ላይ መሰቀል መቻል አለበት። መጠጫዎች በየእድሜያቸው ተቀምጦላቸዋል፣ እስታንዳርድ አላቸው። ለምሳሌ ለሁለት ወር፣ ለሶስት ወር፣ ለአራት ወር ዶሮዎች፣ ለእንቁላል ለሚጥሉ ዶሮዎች ከመሬት ምን ያክል ከፍታ ላይ ነው መሰቀል ያለበት? ይሄ ሁሉ ስልጠና ላይ የምታገኟቸው ትምህርቶች ናቸው ማለት ነው። እነዚህ ከግምት ውስጥ መግባት ያለባቸው ናቸው። የእኛን ምርትና አገልግሎት መጠቀም ለምትፈልጉ ለሁላችሁም ለሁላችሁም እኛ ምርትና አገልግሎት ለመጠቀም ለምትፈልጉ ለሁላችሁም፣ የማቋቋም ስራ፣ የማደራጀቱ ስራ፣ እርባታን ደግሞ ተቀብሎ የማስተዳደር ስራ እኔ አይመቸኝም፣ ዶሮ ቤት መምጣት አልችልም፣ መቆጣጠር አልችልም፣ ሙያው የለኝም፣ ያስፈራኛል የምትሉ ሰዎች ካላችሁ እኛ ትክክለኛ ምርጫችሁ ነን። መታችሁ በሙሉ ኃላፊነት በውል ነው የምንቀበላችሁ። በውል ተቀብለናችሁ ያንን እርባታ ለሚከሰተው እኛ የምናስቀምጣቸው ኤክስፔክት ሊደረጉ የሚችሉ የሞርቢዲቲ መጠንም አለ የሞርታሊቲ መጠንም አለ እንዲሁም ደግሞ በምን ያክል ደረጃ ከኛ ጋር መስራታችሁ ፕሮፊታብል ያደርጋችኋል የሚለውን የራሳችን መመሪያ አለን የራሳችን አሰራር አለን ምን ያክል ኃላፊነት እንደምንወስድ እስከ ምን ድረስ ልንሄድ ነው የምችል ከዚህ በተጨማሪ ከኛ ጋር መስራታችሁ ብቻ ከኛ ጋር መስራታችሁ ብቻ ከሌላው ዶሮ አርቢ ለየት ያለ ጥቅም ምን አለው እነዚህ ሁሉ በነፃ የምታገኟቸው ናቸው። ስለዚህ በየወሩ ልክ እንደ ሰራተኛ እንደ ተቀጣሪ ሆነን ገብተን ሰራተኞቻችንን አሰማርተን ሙያዊ በሆነ መንገድ ዘመናዊ በሆነ መንገድ ልምዳችንን አክለንበት ዘመናዊ እርባታን የማደራጅ ስራ እንሰራለን። የማደራጀት ስራ የምትፈልጉ ካላችሁ ከ2000 ዶሮ በታች አንቀበልም። ከ2000 ዶሮ በላይ ግን እንቀበላለን። የእናንተን ተርፋማነት ከግምት ውስጥ ከማስገባት አንጻር ማለት ነው። ስለዚህ በምትፈልጉ ጊዜ እርባታዎችን ከማቋቋም፣ ቤት ከማዘጋጀት፣ ሰራተኛ ከመቅጠር፣ ዶሮችን ከማስገባት፣ ከአጠቃላይ ፕሮሰሱ ነፃ ነው። ነገር ግን ደግሞ ዶሮችን ካስገባንበት ጊዜ ጀምሮ ታሳቢ የሚሆን ወራዊ ደሞዝ አለን ብላችሁ ማሰብ ይቻላል ማለት ነው። ሙሉ ነው ሙሉ ግን ለዛ እርባታ ሙሉ ኃላፊነትን የምንወስደው እኛ እራሳችንን ማለት ነው። እንዳልኳችሁ ሊጠበቁ የሚችሉ በእንስሳት እርባታ ላይ ሊፈጠሩ የሚችሉ ና ኖርማል ናቸው የሚጠበቁ ናቸው የምንላቸው የሞት መጠንን በሉት፣ በሉት የፕሮዳክሽን መጠንን በሉት፣ በአጠቃላይ እርባታው በምን ያክል ደረጃ ውጤታማ ሊሆን ይችላል የሚባሉ ነገሮች አሉ። እነሱን በ መመሪያችን ውስጥ አካተናል። ያንን መመሪያ ወስዳችሁ አንብባችሁ በዛ ከተስማማችሁ ብቻ እርባታውን እንቀበላለን ማለት ነው። ስለዚህ ከሁለት ሺህ ዶሮ በታች አንቀበልም፣ ከሁለት ሺህ ዶሮ በላይ እንቀበላለን። ዶሮዎችን ኦርደር ለማድረግ የምትፈልጉ ከሶስት መቶ ዶሮዎች በላይ እንቀበላለን። ከሶስት መቶ ዶሮዎች በታች በራሳቸው ትራንስፖርት መቻችሁ መጣን ትችላላችሁ ማለት ነው። እንግዲህ እነዚህ ሁሉ ጉዳዮች አብረን የተማማርናቸው ነገሮች ናቸው። ስለ እኛ አገልግሎትም በቂ ኢንፎርሜሽን ያገኛችሁ ይመስለኛል። እንዲሁም ደግሞ የ85ኛ ዙር ስልጠና አሁን ቪዲዮን ከለቀኩበት ሰኞ እሁድ ነው የቪዲዮ የሚለቀቀው ሰኞ እለት 85ኛ ዙር ስልጣኞቻችንን ታያቸዋላችሁ። ምን ተማሩበት፣ ምን ተጠቀሙበት የሚለውን እንግዲህ ብዙ ዶሮ አርቢዎች ስልጠናችንን መተው እየተከታተሉ ደስተኛ እየሆኑ ናቸው። ከቅርብም ከሩቅም በጣም ያስደነግጠኛል አንዳንድ ጊዜ የሚመጡበት አካባቢ ራሱ የሚያስደነግጥ ቦታ ነው። ስለዚህ ርቀት ሳይገድባችሁ ለምትመጡና የእኛን አገልግሎት ስለተጠቀማችሁ ለሁላችሁም እጅጉን እጅጉን እጅጉን አመሰ አመሰግናለሁ ስለተከታተላችሁኝ። ክበሩልኝ እንዳከበራችሁኝ፣ ክበሩልኝ እናንተን የሚመጥን መረጃ በቀጣይ ጊዜ እስክመጣ ድረስ ሰላም ቆዩልን። የቴሌግራም ቻናላችን ተከታተሉ። የእንቁላል ዋጋ፣ የዶሮ ዋጋ፣ የዶሮችን አያያዝ በጽሁፍ በቪዲዮ በፎቶ ማግኘት የምትችሉ መሆኑን ከዚሁ ላበስራችሁ ወዳለሁኝ ማለት ነው። ስለዚህ የቴሌግራም ቻናላችን አይንሸት ፋርም ይባላል። የዶሮ እርባታ ለጀማሪዎች ደግሞ ሁለተኛው የቴሌግራም ቻናላችን ነው። ስለዚህ እዛ ላይ ገብታችሁ የተለያዩ መረጃዎችን ታገኛላችሁ። አይንሸት ፋርም በእንግሊዝኛው ብላችሁ ብትጽፉ በቀላሉ ማግኘት ይችላላችሁ። ቴሌግራም ቻናላችንን ከሁለት መቶ ዶሮዎች መቶ ዶሮች፣ 50 ዶሮች ማርባት የምትፈልጉ ዶሮ አርቢዎች ካላችሁ ደግሞ ሁለተኛው የዩቲዩብ ቻናላችንን የዶሮ እርባታ ለጀማሪዎች የሚሰኘው የዩቲዩብ ቻናላችንን ገብታችሁ ሰብስክራይብ ሳታደረጉ እንዳትጠቀሙ። ታተርፉበታላችሁ፣ እጥፍ ድርቡን ታተርፋላችሁ። ኢንተርኔታችሁን አብርታችሁ በቀላሉ ይህንን ሙያ መማር የምትችሉበት መንገድ ነው። በተለይ ትንንሽ ዶሮ አርቢዎችን ማስገባት ዶሮዎች ማስገባት የምትፈልጉ በቤታችሁ በግቢያችሁ መሰራት የሚችሉ ነፃ የሆኑ መኖዎችን በጣም ዝቅተኛ ወጪ ያላቸው መኖዎችን በቤታችሁ ማምረት እንዲችሉ፣ ዶሮዎችን በዝቅተኛ በሆነ መንገድ ቤት ኪራይ ሳትከራዩ፣ ሰራተኛ ሳታስገቡ፣ እራሳችሁ እንዴት ማኔጅ እንድት ልታደርጉ እንደምትችሉ ሙሉ መረጃው ተቀምጧል። እዚያ ላይ ገብታችሁ ቪዲዮዎችን ማየት ትችላላችሁ። ስላከበራችሁን፣ ክበሩልኝ። ሰላም።